ሰላም ሁሉ መልካም አሾይና ነው ፕሮፌት እ ዘመን ጨርሶ ይባርክ። አሾይና ፕሮፌቲ ዛሬ ያንቴ ቀን ነው። አሜን ይሁን። እግዚአብሔር አንተን በኃይል ሲያስነሳ አለሁ። ዘመን ባንቴ ላይ ሲመጣ አለሁ

የምር ማለው መሰለኝ አባባል። አሜን ጌታ። ሰው አሁንም ይዋጋኛል። ተረጋጋ ልጁ። አሁንም ክዳኔ የሚባል ሰው ታውቃለህ ወይ? አይደለም። አዎ ያጎቴ ልጅ ነው፣ ያጎቴ ልጅ ነው። ኖ፣ ኖ፣ ኖ፣ ኪዳኒ ልጅ አይደለም፣ አው ነው አላቆም። የእሱ ልጅ ነው ብሎ ነው የደወለልኝ። ኪዳኒ የሚባል ሰውዬ ከአባት ጋር በተገነኘ የሚጠረሰው ሰው ነው። አንተ ራሲ፣ የትኛው ቤተክርስቲያን ነው የሚገባው? ሙሉ ወንጌል አሁን አሁን እኔን መፎገር አትችልም። መንፈስ ቅዱስ ነው የፎገርከው። ባለቀበት ቦታ ነው አላዛለው ነው። ስለዚህ አሁን ራሱን መንፈስ ቅዱስ አረገ ማለት ነው። ሙሉን ግን አባራ ጋጃዳስ የእግዚአብሔርን መንፈስ የእግዚአብሔርን መንፈስ የሚሰድቡት ስርየት የላቸውም ብሏል መጽሐፍ ቅዱስ። ስለዚህ ይችላል። ፕሮፌት አይ ፕሮፌት ይሸወዳል ብለህ እኔ ሰው ነኝ፣ እኔ ሰው ነኝ እየሰመክ ነው። እኔ ሰው ነኝ። ሰው ነው። አዎ ሰው ነው። እግዚአብሔር ያስቀመጠ በእኔ ውስጥ አንድ የመንፈስ ቅዱስ ኃይል አለ። እኔ የሚመራው በመንፈስ ቅዱስ ነኝ። እግዚአብሔር እኔ ይጣቀመኛል። ፕሮፌት እንዴት እንደማውቅ ሙሉንም እየተሳሳፍክ እኮ ነው። ግን እንትኑስ አሁን ምርጥ አገልጋይ ነህ ብሎታል። ሰሙን ድንቅ አገልጋይ ድንቅ አገልጋይ ነህ ተብሏል። ድንቅ አገልጋይ መሆኑን ትቀበላለህ? አሁን ሰሙ ቤተክርስቲያን አገልጋይ አይደለም። ቤተክርስቲያን ውስጥ ድንቅ አገልጋይ መሆኑን ራሱ ይቀበላል አይቀበልም? ዳኑ